ቆይ ነው፣ አንዴ መልስ ይደውላል። ሰኒዬ ምነው? ምንም አልሆንኩም። እንደዚህ ፊት ሽንጥለሽ ምንም አልሆንኩም ትይኛለሽ? ገና አሁን ጋር ስታወሩ ሳይቀን ነው። ምናልባት እኮ አንቺን ምን የተሻለ ሰው ታገኛለሽ ስትይኝ ነው። ክብሮም እኮ የተሻለ ሰው ነው ብለን ነበር። ያው እሱማ ጥሩ ሰው ነበር፣ እና ጥሩነቱ እኔን ፍቅሩን እንዳያስታውስ ካደረገው ምን ጥቅም አለው? ሰኒዬ ምናልባት እኮ እኛ እንዳሰብነው ላይሆን ይችላል። አውቃለሁ የሄደው እኮ በእህቴ ምክንያት ነው። ግን ደግሞ እንደዛ አበድኩልሽ ኩልሽ ከነፍኩልሽ ሲል ከርሞ አንድም ቀን ሊያወራኝ አልሞከረም። እሱም ሁላችንም ነው። እኔ እኩል እሱ እንደናንተ አደለውኝ መቼስ ናሁም እኔን እና አንቺን እኩል አያይንም። አዎ እሱም ስለዚህ እሱም እኔን ከእናንተ እኩል ማየት አልነበረበትም። ለጋሽ የሞት እንኳን ጽናት ጋር ደውሎ እግዚአብሔር ያጽናሽ ሲላት ለአንድ ደቂቃ እንኳን ስሜን አላነሳም። እሺ በቀሰን እኔማ ግን ምናልባት እዚህ ሆኖ ቢሆን ኖሮ እኔ እንደተሸነፍኩለት ሲገባው ተመሳሳይ ነገር ያደርግብኝ ይሆናል ብዬ እያሰብኩ ነው። ምናልባት ሊሆን ይችላል፣ ግን ደግሞ በአሁኑ ምግባሩ ላይሆንበት የሚችለው ምንም ምክንያት የለም። በቃ ከዚህ ረስ ምጣ። ስሜታው እያሽኩ ነው። ፊትን ታጥቤ ልምጣ። አይሰኔ የፈራሽ ሆኖ እኮ ተሰቃየሽ። አሁን ሽ ወደፊት እንዴት ነበር ጨዋታው ብዙ የማይከብድ ጨዋታው እኮ ብዙ የማይከብድ እና ለምንድን ነው አስሬ ስትሸነፍ የነበረው እንዴ በአንቺ መሸነፍ ስለሚያስደስት ነው ምን እያልክ ነው ኪዳ የእውነቴን እኮ ነው ጽናቴ ከአንቺ ጋር ሶል ሌላ ዓለም ውስጥ ነው የምገባው በአሁኑ ግን ቢያንስ ከአባቴ ቤት በክብር ሽማግሌ ልኮ እንዲያወጣኝ ይፈልጋለሁ። እንደ ከብት ዝም ብዬ አልከተለውም። ምክንያቱም ቢከፋኝ ዞሮ መውደቂያ አባቴ ነው። አንገቱን ቀና አድርጊው። እዚህም የሚያወሩትን ወሬ አፋቸውን አዘግጃቸው ነው የሚሄዱት። ስለዚህ በቶሎ እንዳያገኘኝ ይሆናለሁ። እንዴ ምን እያደረግክ ነው? እና ምን ላድርግ? እንደዚህ ያፈጠጥሽብኝ አንቺና ለምሳም አልችልም። እረኞች ቢሆን ዘፈን እንደሚያወጡብን ታውቃል። ያውጡብና፣ ታዲያ እነሱ አወቁ ማለት እኮ ሀገሩ ሙሉ ነው የሚያውቁ። እንደውም ያውቁልኝና ይዤሽ ወደ ከተማ ልመለስ። ኧረ እባክህ አባቴስ አይፈቅዱልኝ። ቤት ወዴት ነው? እሳቸውማ እንዳው ሙሰድልኝ ነው የሚሉኝ። ኧረ እሱን እናያለና እናያለና የታባቷ ሄዳ የሆነች አለምዬ ተረጋጊ፣ እና ቤቷ መተሽ እንዳጣሽ ደውለሽ ንገሪያት። እሺ አለምዬ፣ አስቢበት ቀስ ብለሽ ነው አወራት። እሺ ሄሎ፣ ምሩዬ፣ እንዴት ነሽ? ዋናው እሱ ነው የሚፈለገው፣ ልጄ ደህና መሆንሽ እኔ ማ እኮ እንደው ሰሞኑን አልመቻለኝ። ሰፈርም ስራ፣ ድግስ ምናምን ነበር እንደው ሳላይሽ ልጄ። እንዴ፣ ምን ማለት ነው ልጄ? ባዶ ቤት ብቻሽን ሆነሽ? ይቺ ማትረባ ጽዮን እንደው አንድ ቀን ብልካት፣ አንድ ቀን ብቻ አድራ ተመልሳ መጣች? እንዴ ሆይ! ምንስ ቢሆን እንደ እናት ይሆናል እንዴ? እኔ ም እኮ ላይሽ መጥቼ ቤት አጣሁሽ አዎ እኔ ጋር ነው ልልሽ ነበረ ደግሞ እንዳላደክምሽ ብዬ እኔ መጣው ችግር የለውም እሺ አትቸኩ ቀስ ብለሽ ነይ አሁን ስትበር ትመጣታለች እኔ ግን በዚህ ልክ እንደዚህ ታስመሰያለሽ ብዬ አልጠበቅኩም እንዴ ምንስ ቢሆን ለልጄ ምንም እሆናለሁ እሱንም አየውት እሺ በቃ አሁን እስከምትመጣ ድረስ የሆነ ካፌ ቦታ እንቀመጥ እዚህ ከምንቆም እሺ

አስጨናቂ አንድ አስጨናቂ። ወይ ዋዋኝ ነሽ። እዚህ ደግሞ ምን ትሰራለሽ? ምን እባክሽ እዚህ እኮ ቋንቋ ነው። አመሰግናለሁ ጋሼ፣ በጣም ጥሩ ሰው ኑት። አባት አይደለው ለልጁ ማን ክፉ ይሆናል። ጽናት ግን ታድላ። በጣም የሚወዳት የሚሳሳላት፣ የሚያስብላት አባት አላት። እኔ ግን ጋሼ፣ አሁን ነግሬሽ፣ አሁን ትረሻለሽ። እኔ አባትሽ አይደለው እሺ በቃ አመሰግናለሁ እሺ ጋሽ እንዴ ጭራሽ ተቃቀፉ ይሄ ማይ ዝምድና ማይደለም ዘር መቁጠሩን ትተህ ምን እንደሚያወሩ ለመስማት ሞክር እስቲ እንዴ ከዚያ እዚህ እንዴት ይሰማል ሄደ። ስማ ይኸውልህ እኛ በራስን እንኖር ከሚነድፈን እንስሳ ራሳችን የምንጠብቀው የመስማትና የማየት ችሎታችንን ከፍ አድርገን በማስፋት ነው። ቆይ እና አሁን እሺ፣ ምን አሉ? እኔማ ምንም አይሰማኝም እኮ ሳቋ ብቻ ይሰማኛል። አንተ እና እንዴ ሳቁንማ እኔም ሰምቻለሁ። ስለዚህ ኩልን ስማ እንተ ራስን ከኔ ጋር አታወዳደር እነሱ የሁለታችንም ጠላቶቻችን ናቸው እንጂ ጫማ ልንለካካ አይደለም። እንዴ አንተ የት ሄዱ? እኔ እንጃ አላየኋቸው። እኔ እንጃ፣ እኔ እንጃ፣ ድራሽ ይጥፋ። እኔ እንጃ። ለኛ እንዲህ ማትረባ ከንቱ። እንዴ፣ እንዴ ይሄ ሰው የአረመኔነቷንስ ባሰበት ቀስ ብሎ እኔንም የሚተወኝ አይመስለኝም።

ምን ስላልተናገርኳችሁ ነው እንዴ? እኛ ምን አደረግን? እናንተን ለማምለጥ መሰለኝ ተቃራኒ ሲሪ የተቀጣሁት የራሱ ጥፋት ነው። አልጭንም ማለት እያለ ማን በዛ በኩል ሄዳለሁ። እንደውም ውረጅ አተናት ያስወርድልኝ? ቅዱስ በቃ አንተ ተረጋጋ፣ እኛ እንወርዳለን። በፀሐይ ነው የሚሄደው ደግሞ ቸኩላለሁ። አበባ ይዘው እየመጡ ነው፣ ማውረድ አለብኝ። መዓት ይውረድብሽ። እንግዲህ ምን እኛ ወርደን በእግር እንሄድ፣ ለምን እንዳይረፍድብን። እንደም ያደርሰን። ይኸውልሽ፣ ቅዱሳውን በዚህ ሰዓት ሱቅሽ አይደለም የህይወትሽ ፍጻሜ ነው የሚያደርስሽ። እንዴት ማለት አንቺ? ቆይ ብዙ ነገር ካልደረሰብሽ አይገባሽም ማለት ነው። እንቡ እንዶም ይዘነው እንሂድና ለመውረድ እንዶም ያግዘናል። ጭራሽ ቆይ፣ ምንም ሆሮ ነገር ምንም አልገባሽም ማለት ነው። አትወርዱም ከመኪናዬ? እንወርዳለን፣ ግን ሱቅ ስታደርሰን ነው። ለምን መኪናዬ እዚህ በስብሳ? አቀርም፣ አልወስድሽም ይኸውልሽ ሚላት አርፈን ብንሄድ ነው የሚሻለው። አልወርድም። እንደውም እልህ አይደለ፣ ማን እንደሚያሸንፍ እናያለን። አልወርድም። አረ በፈጠረሽ፣ እንቁጥ እባክሽን፣ እሺ በይኝ፣ እንውረድ እና እንሂድ። አልወርድም አልኩህ፣ አልወርድም። በጣም ይቅርታ አድርጉልኝ፣ እንደምትመጡ ብትነግሩኝ እኮ አልወጣም ነበር። ምንም ችግር የለውም የኔ ልጅ፣ ፊትሽ እኮ ሁሉ አቀላ። እስኪ ቁጭ። አልደከምም፣ ደህና ነኝ። ቆይ እማግዝሽ ነገር አለ። ምንም የለም። ማሚና ጫውቻት ቡና ነቀራል። ተንቀጠቀጠች። ይንን ይህንን ያለምን ፍቅር ለማግኘት ከዚህ በላይ መንቀጥቀጥ አለባት። በእሷ ቤት ተወልጅ አለው ብላ ልባውን ልቅ ብሏል። እኔ ያለም ውስጥ ልብ ውስጥ ለመግባት የሆኑ መንቀጥቀጥ። ልክ ነሽ። ከመንገድ መጣሻ አይደል? እንዴት ደክሞሻል። እረፍት አድርጊ። ቤት ስትመጡ እኮ ነው እንዴ? ልምጣት አደ ልጅ ቤት ካለ እንደ እኔ ስብሰራ ነው። አዎ፣ አንቺን ለማስለፋት እኮ አይደለም የመጣሁት እኔ ላይሽ እንጂ። እሺ፣ አሁን ደግሞ ጽሆን ስትመጣ ቡና ታፈላለች። እንደዛ ይሻላል። አዎ፣ ከመንገዳት እንደመጣሽሁን ለምን አስለፋሻለሁ?